ቤተሰቦች ዛሬ ሀይሚና ቡራ በራሳቸው ቻናል አልመጡም። ለምን እንዳልመጡ ነግራችኋለሁ። ነገር ግን በሌላ ቻናል ስለ ነሱ የተሰራው ቪዲዮ በጣም ነው ያሳዘነኝ፣ በጣም ነው ያስከፋኝ። አንዳንድ ጊዜ ሰዎች በጭንቅላታቸው ሳይሆን በእግራቸው ነው መሰለኝ የሚያስቡት። አሁን እንደዛ ስትለው ቡራ የሆነ ነገር ቢሆን ምንድን ነው የምትጠቀመው? የምር ነው እኔ በጣም ተናድጃለሁ ሁላ። ምክንያቱም አንድ ሰው እንደዛ ነገር ሲነገረው የልብ ድካም ካለበት ትልቅ ችግር ውስጥ ነው የሚወድቀው። ቤተሰቦች፣ በመጀመሪያ ቡራም ሀይሚም በቲክቶክ ላይ ያሉ፣ ግን ቻናላቸው ላይ አልመጡም። ቲክቶክ ላይ ቡራ ምን ብሏል መሰላችሁ? አንቺን አንቺን ሲል ሲንሰፈሰብ ሆዴ ምንድነው ዝምታው ፍቅር አይደለም እንዴ ብሎ ለሀይምዬ ሲያቀነቅንላት ሀይምዬ ግን የተሰማትን ስሜት ነው የተናገረችው። ለራሳቸው ነጻነት ሲሉ የሌሎችን ስሜት ከሚገሉ ሰዎች ፈጣሪ ጠብቃችሁ ብላለች። አሜን፣ አንቺንም ይጠብቅሽ የኔ ናት፣ የኔ ውድ ነገር እንግዲህ በራሳቸው ቻናል ላይ አልመጡም። ያልመጡበት ምክንያት ደግሞ እንደምታውቁት ኢትዮጵያ ከዱባይ ወደ ኢትዮጵያ ሲሄዱ ሀይሚዬ ትንሽ አሞኛልን ብላ ነበር። ትንሽ ማረፍም እንደምትፈልግ ተናግራ ነበር ቤተሰቦች። ስለዚህ እረፍት ላይ ናቸው። ነገር ግን በእነሱ ቪዲዮ የተሰራው እኔ በጣም ነው ያስደነገጠኝ። ምክንያቱም ማየታችሁት ሊሆን ይችላል። ያላያችሁም ካላችሁ እኔ ብታዩት አላቅም። የእናንተ ስሜት ነው። ማየትም ትችላላችሁ ግን እኔ ባታዩት መርጣለሁ። ምክንያቱም በጣም ስለሚያስደነግጥ ማለት ነው። እኔ ራሴ በጣም ነው የደነገጠው። ሰው እንዴት ነው የሚያስበው ማለት የሀይሚና የቡራ ፍቅር እኮ አገር ያወቀው ፀሐይ የሞቀው ነው። ሌላ ምንም አይነት ምስክር አያስፈልጋቸውም። እንግዲህ ምንድነው ፕራንኩ ቤተሰቦች የተደረጉት ቡራ ነው የተደረገው በሀይሚ ፎቶ፣ ሀይሚዬ ጠፍታለች፣ ስለዚህ ቁጥር ተጽፎበታል። እንደገና ደግሞ ያፋልጉ ወረቀት ነው ያሰራው ሀይሚን ላገኘ አንደኛ ነገር ሀይሚን ላገኘ ውለታውን እንከፍላለን ነው የሚለው። ሁለተኛ ነገር ደግሞ ሀይሚ ፎቷ ላይ አሻንጉሊት ይዛ ልክ እንደ ሕጻን እንዴት ብዬ ልንገራችሁ ነው የሳዩ በጣም ነው የደነገጥኩትኝና የተለያየ ቦታ ላይ ሄዶ ለጥፎ ለቡራ ደውሎ ሀይሚ እዚህ ጋ ተለጥፋለች ያፋርጉ እንትን ተደርጎባት ምንድነው ጽሁፍ ተደርጎ እንደገና ስልክ ቁጥር ማለ ምናምን ሲለው፣ ቡራ በጣም ነው እየደነገጠው። ቤተሰቦች ዝናብ ነው ዝናብ እየጣለ እየወረደበት። ቡራ እንግዲህ ደንግጦ ከቤቱ ሲሮጥ ነው የመጣው ማለት ነው ሁላ ለሀይሚ ደውሎላት፣ ሀይሚ ቤቷ እንደሆነች ደህና እንደሆነች ነግራው ሁላ ነገር ግን አላመነም። ሲሮጥ መጥቶ ልክ ዝናቡ እየወረደበት ቤተሰብ ከዛ ቦታው ላይ ሲደርስ በጣም ነው ያዘነው። ወረቀቱ ስላችሁ የሀይሚ ፎቶ ያለበት ልክ ዝናብ ስላበሰበሰው ማለት ነው እኔ ልቀዳደድልሽ የኔና ሲል እንዴት እንደተሰማኝ ቤተሰቦቼ። ይሄ ልጅ ይሄን ፕራንክ ያደረገው መጀመሪያ ላይ መግቢያ ላይ እንዳወራው ከሆነ ሁላችሁም የሀይሚና የቡራን ፍቅር ምን ያህል ምን ያህል ደረጃ ማለት ምን ያህል ጥብቅ እንደሆነ እንድታዩ ብዬ ነው ነው ያለው እና እኛ በደንብ እናውቃለን። መረጃ ማስረጃ፣ ምስክር አያስፈልገንም። እነዚህ ሁለት ልጆች እንዴት እንደሚዋደዱ እንዴት እንደሚፋቀሩ እንዴት እንደሚተሳሰቡ ቡራ ሲያመው ሀይሚ አብራ የምትታመም ሀይሚ ሲያማት ቡራ አብሮ የሚታመም እንዴት ብዬ ልንገራችሁ ሁላ እንደነሱ ሌላ ሰው የሚያረግ የሚሆን ያለ እስከማይመስለኝ ድረስ ማለት ነው። እነሱን ሳይና ሌላ ምስክር እኮ አያስፈልገውም። ሲቀጥል ቡራን እንደዛ ስትለው የሆነ ነገር ቢሆን ምን ትጠቀማለህ እንዴ? ሰው እኮ ይደነግጣል። እንኳን አይደለም በምትወዱት ሰው ቀርቶ ሁላ ቡራ እያለ ነበር እንዲ፣ አሁን እኮ እየዋራኋት ነው። እየዋራኋት ሁላን የመጣው ዝናብ እየወረደበት አስባችሁታል። ስልኩ ምናምን እንዴት መጠቀም እንዳለበት ራሱ እንደዚህ ዝናቡን እያራገፈ ነው። ለሐይምዬ ደወለላት። እንደዚህ ማስደንገጥ ምን አስፈለገ? ብራንክ ከሆነ ቀለል ያለ ብራንክ እኳ አለ እንዴ በጣም ነው የደነገጥኩት እኔ ሁላ፣ ማለት ፎቶዋ ተለጥፎ ምናምን ሳይ ማለት ነው። እንደገና ፎቶዋ ደግሞ በጣም አሳዛኝ ነበር፣ አሻንጉሊት ይዛ ምናምን የተነሳችው ፎቶ ነው። ቤተሰቦቹ ስልክ ቁጥር አለ እንደገና። አፋልጉኝ እባካችሁ ጠፍታብነው፣ አፋልጉኝ ውለታውን፣ ላገኘልን ውለታውን እንከፍላለን የሚል ነበር። የተለያየ ቦታ ላይ የለጠፈው። እሺ አንድ ቦታ ቢሆን እንኳን፣ እሺ እንደው ድንገት ሌላ ሰው አይቶ ቢደውልስ? እንዴ፣ ሀይ ሚየራሱ በጣም ነው የደነገጣችሁ። ቡራ ደውሎ ደህና ናቸው ምንድን ነው ማለት ቤትሽ ነሽ ወይ ምናምን ብሎ ጠይቆ እንደዚህ ተነገር ተለጥፏል ስለ አንቺ ምናምን ሲል ሀይሜ ራሱ በጣም ነው የደነገጣችሁ፣ በጣም ነው የፈራችሁኝ። እና ሲመስለኝ ይሄን ጥቅስ ራሱ ለአንተ ሳይሆን አይቀርም ማለት በጣም አንዳንድ ራስ ወዳዶች ለራሳችሁ ስትሉ እነሱን መጠቀሚያ ማለት እጥግ ድረስ ማድረግ የለባችሁም። እኛ ምስክር አንፈልግም። የሀይሜ የቡራ ፍቅር ምን ያክል ነው፣ ምን ያህል ይተሳሰባሉ፣ ምን ያህል አብረው ይጓዛሉ፣ ምን ያህል አብረው ይሄዳሉ የሚለው ምስክር አያስፈልጋቸውም። እነሱ ራስ በራሳቸው አሳይተውን፣ አልገባችሁ አደለ? አንዳንድ ጊዜ ምንም ጓደኝነት ምንም መተዋወቅም ቢሆን ግን ገደብ አለው ገደብ ማበጀት አለባችሁ ቡራ ወጣት ስለሆነ ነው እንጂ በእድሜ ከፍ ያለ ሰው እንደዚህ ብላችሁ ስነግሩት ልብ ድካም ቢኖረው የምር ትልቅ ችግር ምናልባትም በህይወት ላይኖርም ሁላ ይችላል በጣም አስደንጋጭ ነገር ስለሆነ ያደረጋችሁት ማለት ነውና ቡራ ስፍስፍ ነው ያለው። ቤተሰቦች ስፍስፍ እንዴት ብዬ ልንገራችሁ? ዝናቡ ልክ ፎቶዋ ላይ ሀይሚ ፎቶ ላይ ሲወርድ ዝናቡ ሲጥል ፎቶዋ ሲቀደድ እኔ እኔ ልቀደድ የኔ እናት ነበር ሲል የነበረው በሀይሚ ቀልድ የለም ሲል ነበር የነበረው እና በጣም ደንግጧል። ይህ ልጅ ግን ካሜራ ይዞ ነበረ ፕራንክ ሲያደርገ የነበረው እንደዚህ አይነት ፕራንክ በአፍንጫ ይውጣ ምንም አስፈላጊ አይደለም ሰውን አስደንግጦ ማለት እንዴት ብዬ ልንገራችሁ እስኪ እናንተ በቦታው ላይ ሆናችሁ ማየት ትችላላችሁ በራሳችሁ ቦታ ላይ የምትወዱት በጣም ምሳሱለት እንዳይናችሁ ብሌን እንደ ራሳችሁ የምትወዱት ኢቨን እንኳን ቡራ ለሀይ ምዬ ነፍሴን አሳልፌ እሰጣለሁ የሚል ሰው ነው እና ያን ሰው የሆነ ነገር ሆኗል። እዚ ጋ ፎቶ እኮ ጠፋ ተብሎ ተለጥፏል። ስልክ ቁጥር አለ ስትባሉ ማለት ስሜን ነው የሚሰማችሁ እና ዝናብ ራሱ አልገጠበውም። የምሬን ነው ምላችሁኝ። እና በስተመጨረሻም እንግዲህ ፎቶ የተለጣጠፉትን ፎቶ አንስቶ ቡራዬ እጥፍጥፍ አድርጎ እኪስ ውስጥ ነው ያደረጋቸው። ምንም ቢቀዳደዱም እንኳን ስልክ ቁጥሩ ላይ ደውላለሁ እያለ ነበር ፕራንክ መሆኑ ሳይነገረው። መጀመሪያ ልጁ ግን ያው ስልኩ የራሱ ስለሆነ እንትን አለበት ማለት ነው፣ ወረቀቱ እንዲቀደድበት አደረገ። ከዛ ለምን ሀይሚ ፎቶ ይቀደዳል ብሎ ነው ቡራ የተከራከረው። አያችሁ ምን ያህል እንደሚዋደዱ ማየት ወይንም ምስክር ማምጣት አይጠበቅባችሁም። አይታችሁ እንደዚ መረዳት ትችላላችሁ። የምሬድ ነው ሀይሚ የኔ አላፍትና አለብኝ፣ በቃ ማንም ሰው አይመለከተውም ከኒህ በላይ እያለ ነበር ቡራ ሲከራከር የነበረው። ለሌላ ጊዜ ማለት ነው ሀይሚንና ፑራን ፕራንክ ማድረግ የምትፈልጉ ሰዎች በእንደዚህ ሁኔታ ፕራንክ እንዳታረጓቸው ዚጋ ቡራ በጣም ደንግጧል። ሀይምዬ በጣም ደንግጣለች። ኢቨን እኔ ደንግጫለሁ። መጀመሪያ ላይ ፕራንክ ላደርግ ነው ሁላ ብሎ ሲናገር እየሰማሁት መጨረሻ ግን የሆነው ነገር ከባድ ነው። የሀይምዬ ፎቶ ደግሞ ከቻልሁ አስገባላችኋለሁ። በጣም አሳዛኝ ነው የምር ማለት ስላችሁ አሻንጉሊቷን ቅፍ አርጋ እንደ ህፃንዬ፣ እየትንሽ እየህፃን ሰው አሁን በዚህ ሰዓት ማለት ነው ብዙ ሰው ጠፋ ጠፋ ጠፋ የሚባል ነገር አለ እና ያ ስሜት ነው የተሰማኝ። አሁን ደግሞ አንተ እንደ ፕራንክ አርገ ሀይሚ ጠፍታለች የሚል ቪዲዮ ሰራ። አሁን ቀጣይ ደግሞ ምናልባት የሀይሚ የቡራ ጠላት የሆኑ ሰዎች ለሀይሚ ወይንም ደግሞ ስራ እየሰጠሃቸው ነው፣ እንዴት ብዬ ልንገራችሁ፣ አይዲያ እየሰጠሃቸው ነው። ገባ? እዚህ ጋር አንተ በምታደረገው ነገር እነሱ በአንተ አይዲያ ተጠቅመው የሆነ ነገር ቢያደረጉ ምን ልታደረግ ነው? ጥፋተኝነት ስሜት አይሰማህም? በኋላ እንደገና ደግሞ በሀይሚና በቡራ መካከል ገብታችሁ ፍቅራቸው ምን ያህል እንደሆነ እንድታዩ ነው እንደዚህ እንዲፈጠር ነው ብላችሁ ለእኛ ለማስተላለፍ አትሞክሩ። ለምን እኛ ስለምናውቀው ከእናንተ በላይ በደንብ ነው የምናውቀው። ከመጀመሪያ እስቲል እስካሁን እስካሉበት ድረስ ማለት ነው። ቤተሰቦቼ፣ እኔ ደንግጫለሁ ከምድር ነው ምላችሁ፣ በጣም ነው እንትን ያልኩት። ሁላ ዛሬ ለምን ቀሩ፣ በቃ ሀይሚ የረፍት ላይ ነች አሞኛልን ብላ ነበረ ምናምን እያልኩ እያለን ልክ የሱን ቪዲዮ ሳየው የምሬ ነው ስላችሁ። ቡራ ደግሞ ዝናቡ እየዘነበበት ምናምን እየሮጠ ሲመጣ ራሱ በቃ ልቤ ነካኝ፣ እንዴት ብዬ ልንገራችሁኝ። እና እንደዚ አይነት ፕራንክ አታርጓቸው። ምንም ፋሚሊ ምንም ቤተሰብ ብትሆኑም እኛ ደግሞ እነሱ የሆነ ነገር ሲሆኑ፣ የሆነ ሲደነግጡ፣ የሆነ ነገር ሲሆኑ ይሰማናል። ገባችሁ አይደለ? ሲቀጥል ለሌላ ሰዎችም አይዲያ አትስጡ። ጠላት አለኮ ኢትዮጵያ ላይ እኮ እንደዚህ አይነት ነገሮች የሆነ አይዲያ ብቻ ነው የሚፈልጉት። አይዲያ ካገኙ ይህን ነገር አያደርጉትን ብላችሁ ማሰብ አይችሉም፣ ያደርጉታል። ከዚህ በፊት ካስታወሳችሁ ማለት ነው ቲቪ ላይ ቃና ነበር መስለኝ፣ እዚያ ላይ ያየችው ነገር ነው የሆነ ሴት ሕፃን ሲሰርቁ አየች፣ ብር ሲቀበሉ አየች። ሄዳ ሕፃን ሰረቀች፣ ብር ጠየቀች። ፖሊስ ይዛት ለምን እንደዚህ አደረግሽ ብሎ ሲጠይቃት ቃና ቲቪ ላይ አይቼ ነው አለች። አያችሁ አደለ? ሶ አይዲ አትስጡ፣ እንደዚህ አይነት አይዲዎችን አትክፈቱ ለጠላት። ገባችሁ አደለ? እና ቤተሰብ ሀይሚና ቦራ ነገ ይመጣሉ ብዬ ተስፋ አረጋለሁ። ለዛሬ የራሳቸው ቻናል ያልመጡም ባይ ባይ።